የሀገር ውስጥ ዘርፈ ብዙ ሉዓላዊነትን ማስጠበቅ ደግሞም የባለብዙ ወገን ዲፕሎማሲያዊ ግንኙነትን የማጠናከሩ እንቅስቃሴ ቀጥሏል። ከጎረቤት ሀገራት መልካም ጉርብትና እስከ ዓለም ተቋማት የነቃ ተሳትፏን የቀጠለችው ኢትዮጵያ ስምንት አስርት ዓመታትን ባስቆጠረው የተባበሩት መንግስታት መስራች ሀገር መሆኗም ይታወሳል። ኢትዮጵያ ከተባበሩት መንግስታት መስራች ሀገሮች መካከል አንዷ ናት። ለኢትዮጵያ የተባበሩት መንግስታት ድርጅት አባል መሆን ለኮሌክቲቭ ሴኩሪቲ ለባለብዙ ወገን ዲፕሎማሲ የምትሰጠውን ክብደት የሚያሳይ ሲሆን ከተባበሩት መንግስታት ምስረታን በፊት ቀደም ሲል የሊግ ኦፍ ኔሽንስ አባል ሆና በፋሽስት ኢጣሊያ በግፍ በተወረረች ጊዜ ለዓለም ሕብረተሰብ የጋራ መፍትሄ እንዲበጅ አቤት ያለች ሀገር ናት። ስለዚህ ለኢትዮጵያ የባለብዙ ወገን ዲፕሎማሲ ቁልፉ የዲፕሎማሲ የምታራምድበት መንገድ ነው። ለዚህም ነው የተባበሩት መንግስታት ድርጅት መስራች አባል የነበረችው። እንደ አውሮፓያን አቆጣጠር በ1945 የተቋቋመው የተባበሩት መንግስታት ከሁለተኛው የዓለም ጦርነት መጠናቀቅ በኋላ ሀገራት ወደ ሌላ ግጭት እንዳይገቡና ዘላቂ ሰላም የማስፈን ትልምን ይዟል። ኢትዮጵያም በዚሁ ተቋም የሰላም አስከባሪ ኃይል እስከ መላክ የደረሰ ንቁ ተሳትፎ ያደረገች ሲሆን የዘላቂ የልማት ግቦችን የሚያሳኩ የትብብር ማዕቀፎችንም ተግባራዊ ማድረጓን ቀጥላለች። በተባበሩት መንግስታት የኢትዮጵያ ተሳትፎ ጉዞ የሚጀምረው ከምስረታው ነው። በሰላም ማስከ ክብር ታላቅ ተሳትፎ በማድረግም ኢትዮጵያ ከቀዳሚዎቹ ተርታ ትመደባለች። የቅኝ ግዛትን በመቃወም ያደረገችው ተጋድሎ የሚዘነጋ አይደለም። እንዲህ ያለ ተሳትፎ ነው የተባበሩት መንግስታት አሁን አይቁምናውን እንዲላበስ ይረዳው የተነሳሽነት ደግሞ አሁን ድረስ የቀጠለ መሆኑን መረዳት ይቻላል። ኢትዮጵያ የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል እየላከች የበኩሏን አስተዋጽኦ በማበርከት ንቁ ተሳትፎ የምታደርግ ሀገር ናት። ለአብነት የኮሪያ ጦርነት ወቅት የኢትዮጵያ ወደ ኮሪያ ሰራዊቷን ልካ በተባበሩት መንግስታት ባርኔጣ ስር ሰላም የማስጠበቅ ስራ ሰርታለች። በተመሳሳይ በኮንጎ፣ የቅርብ ጊዜም ታሪክ በዚሁ በአህጉራችንም፣ በሩዋንዳ፣ በላይቤሪያ፣ በሱዳን እንደዚሁ በተባበሩት መንግስታት ጥላ ስር ሰራዊቷን እያሰማራች እንደ አንድ የዓለም ህብረተሰብ አባል ሀገርነቷ የራሷን አስተዋጽኦ ስታድርግ ቆይታለች። አሁንም በማድረግ ላይ ነች ኢትዮጵያ። ኢትዮጵያ የባለብዙ ወገን ተሳትፏን አጠናክራ ቀጥላለች። የተባበሩት መንግስታት የዘላቂ ልማት ፍሬምወርክ በትብብር ማዕቀፍ እውን ማድረግ እንቅስቃሴውም የሚበረታታ ነው። ኢትዮጵያ በዚህ ዓለም አቀፍ ድርጅት ያላትን ተሳትፎ ባጠናከረች ቁጥር የተባበሩት መንግስታት የኢትዮጵያን ዘላቂ ልማት እንቅስቃሴ መደገፉን ይቀጥላል። ኢትዮጵያ በተባበሩት መንግስታት ስርዓት ውስጥ ያላትን ገንቢ ተሳትፎና በዓለም አቀፍ የሰብአዊ መብት ጉዳዮች በትብብር በመርህና በባለ ብዙ ወገን አቀራረቦች ያላት ቁርጠኝነትን አጠናክራ ቀጥላለች። በዚህም ኢትዮጵያ የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ምክትል ፕሬዝዳንትና የቢሮ አባል በመሆን ተመርጣለች። የአፍሪካ ሀገራትንም በመወከል ለአንድ ዓመት ያህል በዚህ የመሪነት ሚናዋ ታገለግላለች። እንዲህ ያለ ዓለም አቀፍ ተሳትፎን ጨምሮ የአጉር አፍሪካን ድምፅ ማሰማት የባለ ብዙ ወገን ዲፕሎማሲያዊ ተሳትፎ ተጠናክሮ ይቀጥል ዘንድም ነው የሚጠበቀው። ትልቁ ተቋም የሆነው የኢኮኖሚ ኮሚሽን ፎር አፍሪካም መቀመጫው እዚህ አዲስ አበባ ላይ ነው። በዛም ውስጥ እንግዲህ ኢትዮጵያ ትልቅ ስፍራ እንዳላት የሚያመላክት ነው። ኢትዮጵያ በዲፕሎማሲዋ የዚህ የመልቲላተራል ዲፕሎማሲ ወይም የባለብዙ ወገን ዲፕሎማሲ ማራመድ አንድ የውጭ ግንኙነቷ ኮር የሆነ መስመር ነው። ስለዚህ በቀጣይም በንቃት የምትሳተፍበት ነው የሚሆነው። በሰላም ማስከበሩም በተባበሩት መንግስታት አባል ሀገራት ላይ በጋራ ሆኖ የጋራ መፍትሄ መሻትን ማዕከል ያደረገ ዲፕሎማሲ ታራምዳለች። ኢትዮጵያ ከበፊት ጀምሮም የአፍሪካ ድምፅ ሆና ቀጥላለች። መስራች ሀገር እንደመሆኗም ይህንኑ ዕድል ተጠቅማበታለች። ይህን ጨምሮ በበርካታ ዘርፎች የኢትዮጵያ በርክቷ ላቅ ያለ እንደነበር ማውሳት ይቻላል። ዓለማችን በምትገኝበት አሁናዊ ቁመና የተባበሩት መንግስታት የበለጠ ውጤታማ ተግባራት እንዲያከናውን ኢትዮጵያም ከዚህ ቀደምም ሆነ አሁን ያላትን ተሳትፎ በቀጣይም እንደምታጠናክረው አምናለሁ።